መሳይ መኮንን የዛሬ አምስት ወር አዲስ አበባ ላይ ታገኙታላችሁ። አበለጠኝ እንደ ይቅርታ አምልጦኝ ዛላስሆኑ መልካም ቀን ይላችሁ። እስቲ አንድ ሰው እንደው በትዕግስት ልጠብቃችሁ። አንድ ሰው ለሕዝብ የሚሰራ ሰው ካለ ለምሳሌ አንከር ሚዲያ አለ። አንከር መሳይ መኮንን ወንድም እዩን ታውቃለህ? የተቀበለውን ቤት ንብረት ገንዘብ ወደ ወንድም እዩ አስረ አልፈው ወደ ዲያስፖራ ሲመጣ ወንድሜ ታሰረ የሚል ምስሩን ታውቃለህ? እሱ ነው እንግዲህ ወንድሜ ታሰረ ይልሃል። እኔ ያው ብዙ ዝርዝር ውስጥ አልገባም፣ አልፈልግም። የፈለገ ከእሱ ጋር ይጃጃል። እኔ አይመለከተኝም። ማታቀው ጫወታ ላትግባ ዝም ብለ አብይ ብልጽግና ራሱ ይፈልጓል መሳይ እንዲቃወም መጨረሻ ላይ ግን ሁሉንም ይዞ ቅርጥፍ አድርጎ ይበልዋል ማለት ነው። በእርግጥ እኔ አንድ ነገር ስናገር እኔ ወቅትና ሳጠብቄ ስለማልናገር እኔ የተናገርኩት ነገር ከተወሰነ ጊዜ በኋላ ታገኙታላችሁ። እንደ ቀልድ ነው የምናገረው ነው። ሌላ መረኝ እንትን ሌላ ሚዲያ አለ። እሱ በቃ የመሳይ ጉዳይን ጨረስኩልህ በአጭር ነገር። አንከር ሚዲያ ጨረስኩ እኮ መሳይ ሚዲያ ማለት መሳይ ማለት አንከር ሚዲያ እኮ ነው። ሌላ ሰው አለ ወይ? ላይክ ዝም ብዬን ንግረጭ ዛሃበሻ እንዳትልኝ። ዛሃበሻም እንደዚሁ ደብረብርሃን አካባቢ ላይ ያለው መሬቱን ምኑ ለባርጎ ከዛ በኋላ ከመንገድ እንደዚህ ሸርተት ብሎ መቃወም ሲጀምር ምን ሲል ዩቱቡ ተነስቶ ተነስቶ አሁን ዲል አረገች ከብልፅግና ጋር ዲል ካረገ በኋላ ወደ ሶሻል ሚዲያ መጣ። እንትን ዛሃበሻ ሌላ ሰው ሲፈልግ ውስ ጠፍቶ ንብራል ሰው ዛሃበሻ ምክንያቱም የደብረ ብርሃን ላይ በኢንቨስተሮች ምናምኖች ሲባል እዛ ሰዓት ላይ ወዘን እ ሌላ ሰው ፈልግ ውስጥ እንዳትሻሻል። እኔ በኤቪደንስ ነው የምናገረው፣ ማስረጃ በማስረጃ ነው። አለ ከተባለ እርግጠኛውን ይነግረሃሉ እስ አንድ ሰው ፈልጎች ሌላ ሌላ አንድ ሰው ፈልጎ ሲሳ ጌና፣ እንደውም ሲሳ ጌናን እኔ አደንቀዋለሁ። ለምን እንደማደንቆ ልንገርሽ፣ ካድሬ ነው። ሲሳ ጌና በግልጽና ግልጽ እኔ ካድሬ ነኝ እኔ አምኜበታለሁ ብሎ አቋሙ ሳይወላውል ምን ሳይል ከብልጽግና ጋር ሙሉ በሙሉ ቆመው በተግባር ስላሳየ እኔ በአቋሙ አከብረዋለሁ፣ ሲሳ ጌና። ፈታ ዴሊ እሱ እኮ ታጋሪ አይደለም። እሱ ዋና ብቻ የአስር ደቂቃውን ያቀርብልህና መርጠ ብላን ኢትዮ ፎኮስ ኢትዮ ፎርም ማለት ነው። ኢትዮ ፎርም አባላቶች ነበሩ፣ እንተዋወቃለን። በቃሉ አላምሮ ብሔሩ አማራ ነው። ችግር የለው። ኢትዮ ፎርሙላ ያላችሁት እንዳለ አሁን ለምሳሌ ገዱ አንዳርጋቸው እየጠየቀ ያለው ጋዜጠኛን እስኪ የድሮ መታወቂያቸውን አሳዩኝ በልልኝ። ሁላቸው በወያኔ ብላክሜል ተይዞባቸው ሁላቸው ወያኔ የሚሰጣቸውን ዲያስፖራ ተቀምጠው የሚረጩና ሀገር መፍረስ ካለበት ከሚባሉት ውስጥ ተቀላቅሎ እየተጫወተ ነው። ኮንፊዝ ያደርጋል ንግግራቸው። አታውቃቸውም። ለኢትዮጵያ የሚታገሉ ምናምን ይመስልሃል። በጣም ኮንፊዝ በጣም የተደበላለቀ ነው። ግን ወዳጅ እውነታውን ንገረኝ ካልከኝ ኢትዮ ፎርም ማለት የደህንነት አባል እንግዲህ እርግጠኛ ነኝ። ይኸውልህ መታወቂያው ነው እየነገርኩህ፣ ስለ መታወቂያው ነው የምነግርህ። የደህንነት አባል ነው አንድ ለነገሩ እኔ ምንስ ብናገረን የሁላ ነገር ነግሬያችሁ በነጋታ የሚሆን ነግሬያችሁ ያለመናቸው አሁን ታምኛላቸው። ዋተባው ስዩም ተሾመ ስዩም ተሾመ ማደንቀዋለሁ። በቃ እነሱ እኮ አቋም እኮ ነው የነሱ፣ እኛ ከመንግስት ጋር ነው የምንቆመው የሰው ይኸውልህ። አንተ አሁን ለምሳሌ የኔን አቋም እኔ መንግስትን ነደግፍ ብዬ በአንድ ቋንቋንኩኛል። እነሱም እንደዚሁ መንግስት እንደግፋለን ብለው በአንድ ቋንቋ ወዳጄ እኔ መንግስትን እደግፋለሁ ብሎ በአንድ አቋሚ ይቆመን ሳይ ግብቶናል። ማንኛውን ነገር ወስዳለው እያለ ነው ከብልጽግና ጋር ጥፋቱንም ሁሉንም ነገር ወስዳለው እያለ እኮ ነዋል። እንደዚ አይነት ሲሆን ስፔክት አርጎች ምን አስጨነቀ። ተመሳሳይ ነው። በጣም የሚያናደው ወይ ትክክለኛ ተቃዋሚ አትለው ወይ ደግሞ ሁለት ቢላ ነው። አደገኛው ህዝቡንም ያስበላል። ሁለት ቢላ ህዝቡንም ወስደው በጣም ወደ አልተፈለገ አቅጣጫ ይቀጥተዋል፣ በጎን ደግሞ የራሱን ይደራደራል። እናንተ ያልገባቸው እራሱ ራሱን መልኩን አውጥተው ብልጽግና ደጋፊ ነኝ ካለ ከሱ ጋር ምን ያጨቃጨቀ። የምናገረው ግን እኔ ብልጽግና ደጋፊ ነኝ ብሎ በግልጽ ሲሳጌንና ሲዩም ተሾመን ስተ ማንም ሰው አይ ዘመር ዘመርኩ ዘመርኩ ዘመርኩ በሰኞ እና ማክሰኞ ላጫወት ዘመርኩ። ሰኞ ኦርቶዶክስ ነበረ። ማክሰኞ መጣና ዋብይን መስደብ ጀመረ። እሮብ መጣና ኦኔግ ኦኔግ አለ። ሀሙስ ሲመጣ ሶስት መቶ ስልሳ ሀብታሟ እያሉ ሀብታሟ እያሉ ሀብታሟ እያሉ አለ። ሀሙስ አርብ መጣ። ሀብታሟ እያሉ ሲጠና እስክንድር እያለ ነው በዛው። እስክንድር ሀብታሟ እያለው እስክንድር ሀሙስ ነው። እኔ በቀን ነው የድርቀት ሀሙስ ሲመጣ ሀብታሟ እያለው እስክንድር ነጋ ጀግና ጀግና ጀግና አለ። ሀሙስ ቀን አርብ መጣ። ኧረ የተረገመ ይሁን አለ። የተረገመ ይሁን ሀብታሟ እያለው እስክንድር ነጋ የተረገመ ይሁን ብሎ አርበቃን ዘመን አለ። እሺ አለሁ መቼም እኮ ያላየነው ነገር የለም። ቅዳሜ መጣ። ቅዳሜ ሲ እኔ ያየሁትን መረጃ ስላየሁኝ ነው። ቅዳሜ መጣ። ቅዳሜ ሲመጣ አንድ ባለሀብት አለ። ያው እኔንም ሞክሮኛል ያ ባለሀብት፣ ያው ስሙን አልነግራችሁ ያው ስሙ አይጠዋ ትለፍ እና ያ ባለሀብት ጥሩ ነገርም ስላደረገ ነው እኔ ስም ፈርቻ አለም ገብቶናል የሆነ ሰዓት ላይ አንድ ጊዜ ለኮዶች የሆነ ነገር ያስፈልጋል ስል በጣም በፍጥነት እነዛን ሰዎችን ስላገዘልኝ ስሙን ማንሳት አልፈልግም። ግን በአማራ ሕዝብ ላይ ተሳስተዋል። ምን አረገ? ቅዳሜ ቀን መጣ ማለት ነው። ቅዳሜ ሲመጣ ያምባል ሀብት ሆነ እረይ አለ። ያምባል ሀብት ስሙን ጠርቶ አሞግሶ እረይ ይሁን አለ እግዚአብሔር። እዛ እሁድ መጣ ሁር ሲመጣ ወዳሁርጣ ሁር ሲመጣ ጎንደሬን በልቻአለሁ አለ ጎንደሬን በልቻአለው የቀረኝ ጎቻሚ ነበራል። ይህንን ቪዲዮ አሁን እዚህ ጋር ሰኞ ሰ ማክሰኞው ምናምን ብዬ የምለው ቆርጣችሁ እርግጠኛ ነኝ ታላግጣላችሁ፣ በዚህ ቪዲዮ ማለት ነው። እኔ በህይወቴ ውስጥ እንደ ዘመድኩም ነጋዴ፣ በጣም ምርጥ ነጋዴ አከብረዋሉ የዓለም በቃ ድንቅ የኢትዮጵያዊ ብርቅዬ ልጅ ሁን ለሱ ሁ ብርቅዬ ልጅ ነው። ዋሌ አለዋለሁ ዘመርኩም እኔ አሁን ዘመርኩም የሚናገር ሰው ሳይ ግርም ይለኛል። በዘመርኩም የሚበሳጭ ሰው ሳይ አይምሮ ጤና ማኑ ላለው እኔ በዘመርኩም ሰው የሚከፋ ሰው ካለ ይቅርታ ግልኝ ከሰኞ እስከ ሰኞ ተገለባብጦ አሳይቶ የኢትዮጵያ ሪከርድን ሰብሮ ሪከርድ የወሰደ ሰውዬን ዘመድኮ የምትናገረው ከሆነ እና አእምሯችሁ አይሰራም እናንተ ናችሁ ጤንነታችሁም አይሰራ ማለት ነው። ለምን የነገርኳችሁ ሁሉ ወይም እንደውም አንዱ ጊዜ ምንድን ነው ያደርገው፣ ትርፍ ቀን ይፈጠርልኝ አለ። ከሰኞ እስከ ሰኞ ትርፍ ቀን ይፈጠርልኝ ብሎ ዘመነን አዋርዶ ከእንደገና ዘመነ ጋር ተመለሰ። ከእንደገና ዘመነ እንትን አለ። ዘመነ ላይ ተመላላሽ ሆስፒታል ነው የሰራው

ጎጃም ቀረኝ። እነሱ ጎጃሚዎች እኳለ እሺ ስንር ዝብብ እያዳ ብቻ ጎጃሚዎች በወቅቱ ላይ በጠይቃት ሚዲያው በጣም ብዙ ስለሆነ አደገኛ አደገኛ ነገር። እኔ እውነቴን ነው የምልህ፣ አማራ ሆኖ እሱን የሚያዳምጥ አማራን ሳይ እጸየፈዋለሁ። ተው ትለዋለህ። በጣም ይቅርታ አድርጊልኝ፣ አማራን እንደማከብር እንደኔ አማራን የሚያከብር የለም። አማራ ሆኖ ግን እናትና አባቱ አማራ ሆኖ ዘመርኩም የሚያዳምን ሳይ የእናቱ ገዳይ፣ የወንድሙ ገዳይ አባቱን እንደገደለ አርጌ እኮ ነው የሚቆጥረው። እኔም ለእንደዚህ አይነት ሰዎች ሪስፔክት የለኝም። በቃ አማራ ሆኖ ዘመርኩም ጋር የቆመ ሰው ሳይ በቃ እንደዚህ አይነት የወንድሙ ገዳይ እናቱን የገደለ ሰው ምን ብለህ ትትለዋለህ? እናቱን የሚገል የሰው ልጅ እኮ አይምሮ አለው። ከሰኞ እስከ ሰኞ እያደረገውን ታሪክ ወደ ኋላ አይቼ እንዴት ነው እዚህ ጋር የምቆመው? ይቅርታ፣ እኔ ለምናገረው ነገር እኔ ኤቪደንስ እውነት ስላለኝ ነው የምናገረው። በቃ የእናተ ገዳይ ጋር እኮ እናተን እንደገደልኩ ነው የምቆጥረው። ይህን ነው የምላቸው። እስኪ ሌላ ሰው ፈልጉ፣ እስኪ ሌላ ሰው ደግሞ ፈልጉ፣ ሌላ ሰው ፈልጉ። እውነት ነው የአማራ ተኮርካሪ ነው። የአቅሜን አድርጌያለሁ። ሌላ ሰው ፈልጉ፣ እስኪ ሌላ ሰው ሌላ ሰው ፈልጉ። እንደው አንዳንዴ ከወደ ኋላ ተመልሰን እንደዚህ እንደዚህ እኮ ማለት ጥሩ ሌላ ሰው ሲሳ ጊናን አየ ነው ስዩም ተሾመን አየ ነው እነሱ እነሱ መብታቸው ነው ትላለህ ኤምኤስ ኤምኤስ ኤምኤስ እኮ ማለት እኮ ሻቢያ ማለት እኮ